ታሳያለች ደስታና ሀዘንን እያፈራረቀች ፍቅርና ጥላቻን እያቀያየረች። አጣን ፍቅራችን ተሰምቶ ከአጽናፍ አጽናፍ እንደነሱ ተብሎ ተወርቶ በሰዋብ እንመኛለን ምኞትና ሀሳብ መቼ ማያልቅ፣ ሰው ያየውን እንጂ ያላየውን አያውቅ። ውጤት መፍትሄ ሆኖ ካልፈታ ችግር ምን ይጠቅማል መናገር። ምስጋና ቀናችን ብሩ ሆኖ እንዲያምር ተመስገን ብለን እንጀምርን። ታሳያለች ደስታና ሀዘንን እያፈራረቀች ፍቅርና ጥላቻን እያቀያየረች በአግኝቶ ማጣት ሰው እየፈተነች እቺ ዓለም በውስጧ ብዙ ታሳያለች። ወደ አንዱ አንዱና በአንዷ አትረጋ ጠባይ ይታወቅ መሽቶ ሲነጋ። ዛሬ ፍቅር ሁና ደስታን ታመጣና ድንገት ይቀየራል ሀዘን ይመጣና በዚች ዓለም ላይ ይታያል ታምር ወይቺ ምድር ማግኘትና ማጣት የምታሽቀዳድም ወይቺ ዓለም ሁሉም ቢፎካከር ቢሽቀዳደም ፍቅርን የሚቀድም ምንም የለም። ሁሉም ብታሳይም እያፈራረቀች ግን ከሁሉም በላይ ፍቅርን አነገሰች። ሁሉም በተራ በውስጧ ቢታይም ፍቅርን የሚበልጥ ምንም አይገኝም። ልክ እንደ ፈተና ሰው እየፈተነች እቺ ዓለም በውስጧ ብዙ ታሳያለች። አጣን። ፍቅራችን ተሰምቶ ከአጽናፍ አጽናፍ እንደ ነሱ ተብሎ ተወጥቶ በሰዋ እንዴት እንጣላ? ሞልቶ ሲተርፍ ተቸግረን ተዋደድ ኖረን ስናገኝ ደግሞ ምን አጣላን? ምን ይሉታል እንዲህ አይነት ሲጣጣ ተፋቅሮ ሲኖር መጣላት፣ የተገላቢጦሽ እየሆነ ነገሩ የሚያሳፍር ሆኗል ለሰው መናገሩ። ተካፍለን በልተን እንዳልተዋደድ ሞልቶ ሲተርፈን ፍቅር ጎደለብን። ምን ይሉታል እስቲ እንዲህ አይነት ተቸግረው ኖረው ሲያገኙ መጣላት። ፍቅር ምን ጊዜም የሚያምረው እየጨመረ ሲጸና ነው። አለበለዚያ የወረት ነው። ከነበረ ነገር ይጨምራል እንጂ ምንም አይቀንስም። የልብ ወዳጅ በችግር ተፋቅሮ ሲኖር መጣላት ምን ይሉታል እስቲ ፍቅር እንዲህ አይነት ተካፍለን በልተን እንዳልተዋደድን ሞልቶ ሲተርፈን ፍቅርን አጣል እንመኛለን። ምኞትና ሀሳብ መቼም አያልቅም። ሰው ያየውን እንጂ ያላየውን አያውቅም። የዛሬውን እንጂ የነገን ግን ማናውቆ ያላወቅነው ነገር ይኖራል ተደብቆ። ምኞት አይገታ ግን እንመኛለን። የቀኑን የወሩን የዓመቱን እንጽፋለን። የሚሆነውን ግን በምን እናውቃለን? ያላየነው በምንም አናቅም። ግልጽ ያልሆነ ነገር መቼም አይታወቅም። ግን እንመኛለን። ቢሆንም ባይሆንም ምኞት አይገታ አይከለከልም። ቢሆንም ባይሆንም ማሰብ አይቀርም። ቢሆንም ባይሆንም መመኘት አይቀርም። ሰው ያየውን እንጂ ያላየውን አያውቅም። እስከ ዛሬ ድረስ እኛ ያሰብነው ስንቱ ተሳክቷል? የተመኘነው ምኞትና ሀሳብ መቼም አያልቅም። ሰው ያየውን እንጂ ያላየውን አያውቅም። የቀኑን የወሩን የዓመቱን እናስባለን። ምኞት አይገታ፣ አሁንም እንመኛለን። ውጤት መፍትሄ ሆኖ ካልፈታ ችግር ምን ይጠቅማል? መናገር ሀሳብ ተስፋ ብቻ ቢከመር፣ በሀሳብ ቅቤ ማጠጣት በወሬ ማርማስላስ መቼም የልባ ያደርስ? የማይያዝ የማይጨበጥ ቢያወሩት ምን ይጠቅማል? ውጤቱን ካላገኙት ውጤት የሌለው ህልም ነገር ምን ይሰራል? መነጋገር ቃላት ቢያምር ቢደረደር ተግባር ከሌለው አያምር። ውጤት ሲኖረው ነው የተናገርነውም ቃል የሚያምረው። ሐሳብ፣ ንግግር፣ ወሬ ብቻ አይጠቅምም ለችግር መፍቻ። ንግግርም የሚያምረው ተግባርና ውጤት ሲኖረው፣ ሐሳብ ብቻ ተስፋ ብቻ እንዳይሆን በተግባር ማሳየት ውጤቱን ሀሳብ፣ ሐሳብ ተስፋ ቢኖርም ውጤት ከሌለው አያምርም። ምስጋና። ቀኑ ብሩ ሆኖ እንዲያምር ተመስገን ብለን እንጀምር። ከሁሉም ቀድሞ ምስጋና መክፈቻ ቁልፍ ነውና፣ ከትንሽ ጀምረን ነው ትልቅ ደረጃ የምንደርሰው። የሌለን ነገር ለማግኘት ባለን ነገር መብቃቃት ተጠቅመን ስናመሰግን ነው የሌለን ነገር የምናገኘው። ምስጋና ቅድሚያ ይኑር፣ ያነሰን ነገር እንዲጨምር። ማማረር ትተን እናመስግን በሥራችን ለማግኘት ደስታን ጥሩ ነገር መልመድ ጠቃሚ ነው የሚወደድ። ብሩህ እንዲሆን ቀናችን ምስጋና እንልመድ ሁላችን። ደስተኛ ሆኖ ለመኖር ቀኑን በምስጋና መጀመር